ይህ በቪዲዮ ላይ የምትመለከቱት ሰው ሲያዩት መልከ መልካም ፈገግታ የማይለየው በሰው ህይወት ላይ ቀርቶ በወፍ ላይ የሚጨክን ልብ ያለው የማይመስል ግን ደግሞ በአሜሪካ ወንጀለኞች ታሪክ 30 ሴቶችን በመግደል ስሙ የተመዘገበ ድንጋይ ልብ ያለው ነፍሰ ገዳይ ነው። በዛ ላይ ገና ባህዮች ውስጥ የሚገኙ የዩኒቨርሲቲ ኮሌጅ ተማሪዎችን እየመረጠ በአሜሪካ ዋሽንግተንና ኦሪገን ከተሞች ለ15 ዓመታት በየጊዜው የጠፉ ሴቶች ቁጥር 30 ደርሷል። ድንገት ደብዛቸው ከጠፉት ሴቶች ውስጥ ደግሞ አብዛኞቹ የዋሽንግተንና የኦሪገን ዩኒቨርሲቲ ኮሌጅ ሴት ተማሪዎች ናቸው። በጸደይና የበጋ ወራት የመጀመሪያዎቹ ሁለትና ሦስት ሴቶች መጥፋት እንደጀመሩ ከህብረተሰቡ ባለፈ የዋሽንግተንና ኦሪገን ፖሊሶች ላይ ከፍተኛ ድንጋጤን ፈጠረ። በተለይም ዋሽንግተን እና ኦሪገን በሚገኙ ኮሌጆች ውስጥ ይማሩ የነበሩ ወጣት ሴቶች በሚያስደንቅ ፍጥነት እየጠፉ ነበር። እናም የእነዚህ ከተሞች የህግ አስከባሪ አካላት በርካታ ፍለጋዎችን ቢያደርጉም ከሴቶቹ መጥፋት ጀርባ ማን እንዳለ ለማወቅ ግን ፍንጭ ማግኘት አቃታቸው። በስድስት ወራት ውስጥ ብቻ ስድስት ሴቶች እምጥ ይግቡ ስምጥ ጠፉ። በሰማሚሽ ሃይቅ ስቴት ፓርክ የባህር ዳርቻ ጃኒስ አኖትና ዴኒስ ማሪ ናስሉንድ የተባሉ ሁለት ሴቶች በጠራራ ፀሐይ ሲጠፉ በአካባቢ የነበረው ድንጋጤ ከፍተኛ ትኩሳት ላይ ደረሰ። ፖሊስ በሰበሰበው መረጃ መሰረት ሁለቱ ሴቶች ኦትና ናስሉንድ በጠፉበት ቀን ሌሎች በርካታ ሴቶች ሊፍት ልስጣችሁ ወይም ላሳፍራችሁ ሲል የጠየቃቸውና እነሱም እንቢታቸውን የገለጹለት አንድ መልከ መልካም ወጣት እንደነበር በማስታወስ ተናገሩ። ግለሰቡም ማራኪ አይነት ፈገግታ የሚታይበትና ቡናማ ቮልስዋገን ዘመናዊ መኪና እንደያዘ ስሙንም ቴድ ብሎ እንደተዋወቃቸው ገለጹ። ፖሊስ ይህንን መረጃ አስመልክቶ ለሕዝብ መግለጫ ከሰጠ በኋላ ከአራት ሰዎች ቴድ በንዲ ስለተባለ የሲያትል የሕግ ተማሪ ጥቆማ ደረሰው። እነዚህ አራት ሰዎች ደግሞ የቴድ በንዲ የቅድሞ ፍቅረኛ የሆነች አንዲት ሴት፣ የቅርብ ጓደኛ የሆነ ሌላ ግለሰብ፣ ከሥራ ባልደረቦቹ አንዱ የሆነና የቴድ በንዲ የሥነ ልቦና መምህር አንድ ፕሮፌሰር ናቸው። ፖሊስ በእነዚህ አራት ሰዎች ጥቆማ መሰረት ቴድ በንዲን በቁጥጥር ስራ ውሎ ምርመራ ቢጀምርም ከሰዎች ሌሎችም ጥቆማዎች በመጎረፋቸውና ቴድ በንዲ ላይ ባደረገው ማጣራትም ምንም አይነት የወንጀል ሪከርድ ባለማግኘቱ እንዲሁም አንድ የሕግ ተማሪ ይህንን ወንጀል ሊፈጽም አይችልም የሚል ግምት በመውሰድ ቴድ በንዲን በነጻ አሰናበተው። የዚህ አይነቶቹን የተሳሳቱ የፖሊስ ቅድመ ግምቶችን ቴድ በንዲ በተደጋጋሚ ተጠቅሞባቸዋል። ይህም በአሜሪካ የወንጀል ታሪክ ከ30 በላይ ወጣት ሴቶችን የገደለ ታዋቂ ነፍሰ ገዳይ ሆኖ ስሙ እንዲሰፍር አድርጎታል። ቴድ በንዲ ጭንቅላቱን ተጠቅሞ ለዓመታት ከፖሊሶች እስከ እሳት የላሱ የሕግ ባለሙያዎችን አሞኝቷል፣ ከእስር ቤትም አምልጧል። በመጨረሻም የራሱ የቴድ በንዲ ጠበቃ ደንበኛውን ሲገልጸው ፈጽሞ ርኅራኄ የሌለው ጨካኝ ሰው ነበር ያለው። ቴድ በንዲ በዩኒቨርሲቲ ኦፍ ፑጌት ሳውንድ የህግ ትምህርቱን ሲከታተል ቢቆይም ባልታወቀ ምክንያት ኮራት በኋላ ድንገት ትምህርቱን አቋረጠ። ትምህርቱን ካቋረጠ በኋላ በከተማው ላይ መታየት አቆመ። የቴድ በንዲ የመጀመሪያ የወንጀል መዝገቡ ግድያ አልነበረም። በእርግጥም ትረፊ ያላት ነፍሶና እንጂ እሱ ግን ሞታለች ብሎ እንደ ተዋት የጠረጠሩ አሉ። ዋሽንግተን ዩኒቨርሲቲ ተማሪና ዳንሰኛ የሆነችውን የ18 ዓመቷን ካረንስ ፓርክስ ቴድ በንዲ የመኖሪያ አፓርታማዋን ሰብሮ ወደ ውስጥ ገባ። ከዛም ወደ መኝታ ክፍሏ በዝግታ ካመራ በኋላ በያዙ የብረት ዘንግ አናቷ ላይ ሲመታት ካረን ስፓርክስ ራሷን ሳተች። ከዛም ጾታዊ ጥቃት ካደረሰባት በኋላ ሞታለች ብሎ በገባበት ወጥቶ ሄደ። የ18 ዓመቷ ካረን ስፓርክስ በኋላ ላይ ሆስፒታል ብትገባም ከሰመመኗ ለመንቃት 10 ቀናት ወስዶባታል። በተደረገላት ከፍተኛ ሕክምና በህይወት ብትርፍም በቋሚነት ለአካል ጉዳት ትዳርጋለች። ፖሊስ ይህንን ወንጀል ማን ፈጸመው የሚለውን ለማወቅ በርካታ ጥረቶችን ቢያደርግም ለጊዜው ማወቅ ሳይችል ቀረ። የቴድ በንዲ ቀጣዩ ተጎጂና የመጀመሪያው የተረጋገጠው ግድያው ነው የተመዘገበው፣ ሌላኛዋ የዋሽንግተን ዩኒቨርሲቲ ተማሪ ሊንዳ አን ሄሊ ነበረች። ቴድ በንዲ በካረንስ ፓርክስ ላይ የከፋውን ጥቃት ከፈጸመ ካንድ ወር በኋላ በማለዳ የሊንዳ አንሄሊ አፓርታማ ውስጥ በመግባት በድብደባ ራሷን ካሳታት በኋላ ልብሷን አልብሶ በመኪናው ጭኖ ወሰዳት። ከዛ በኋላ ሊንዳ አንሄሊ ዳግመኛ አልታየችም። ነገር ግን ከሆነ ያህል ጊዜ በኋላ የራስ ቅሏ ክፍል በአንድ ቦታ ላይ ወድቆ ተገኘ። ቴድ በንዲ ይህም ወንጀሉ ሳይደርስበት ቀረ። በዚህም በአካባቢው ሴት ተማሪዎች ላይ ማነጣጠሩን አጠናክሮ ቀጠለ። ማራኪ ፈገግታውንና ቀለል ያለ አቀራረቡን ጨምሮበት ሴት የዩኒቨርሲቲ ተማሪዎች ጋር ለመግባባት የተለያዩ ዘዴዎችን መጠቀም ጀመረ። ከዘዴዎቹም ውስጥ እጁ ላይ አለዛም እግሩ ላይ ጉዳት የደረሰበት ሰው በመምሰል እቃዎችን ወደ መኪና ውስጥ እንዲያስገቡለት ሴቶችን በትህትና እርዳታ መጠየቅ ነበር። ከዛም ልትረዳው ፈቃደኛ የሆነች ሴት ያላትን ዕቃ ተሸክማ መኪናው በረጋ ስደርስ ድንገት ከኋሏ የገፈት ትራትና የመኪናውን በር ዘግቶ ይዟት ይፈተልካል። ከዛም እጅና እግሯን አስሮ የፍቃዱን ከፈጸመ በኋላ በመግደል ራቅ አድርጎ ጫካ ውስጥ ጥሏት ይመጣል። ታዲያ ቴድ በንዲ ከሚገድላቸው ሴቶች የመረጣቸውን ጭንቅላታቸውን ብቻ ለይቶ ወደሚኖርበት አፓርታማ ይዞ በመምጣት ከራሲው በሚገኝ መደርደሪያ ላይ ይደረድራቸዋል። ቴድ በንዲ በዚህ ሁኔታ በቀጠሉት አምስት ወራት ውስጥ አምስት ሴት የዩኒቨርሲቲ ተማሪዎችን አፍን ወስዶ ገደለ። እነዚህም ሴት ተማሪዎች ዶና ጌልማንሰን፣ ሱዛን ሄሌን ራንኮርት፣ ሮቤታ ካትሊን ፓርክስ፣ ብሬንዳ ካሮል ፖል ና ጂኦርጋን ሀውኪንስ ይባላሉ። እነዚህ ሴት ተማሪዎች ወዴት እንደደረሱ ፈልጎ ማግኘት ያቃተው ፖሊስ ሴቶቹን በማፋለጉ በዘርፎ የተሰማሩ የመንግሥት ኤጀንሲዎች እንዲያግዙት እርዳታቸውን ጠየቀ። እርዳታቸውን ከጠየቃቸው የመንግሥት ኤጀንሲዎች ውስጥ ደግሞ አንዱ ቴድ በንዲ ተቀጥሮ ይሠራበት የነበረው የዋሽንግተን ስቴት የድንገተኛ ጊዜ አገልግሎት ዲፓርትመንት ነው። የፖሊስን ሴቶቹን አፋልጉኝ እገዛ ጥያቄ ያየው ቴድ በንዲ አሁንም በዛው ሥራው ገፋበት። አሁንም ሴት ዩኒቨርሲቲ ተማሪዎች አስከሬኖች በየጫካ ውስጥ መገኘታቸውን ቀጠሉ። ቴድ በንዲ በዋሽንግተን ዩኒቨርሲቲ የሕክምና ክፍል ጻፊ ከነበረችው ክሎፕፈር ጋር ተዋውቆ መቀራረብ ጀመሩ። ከቴድ በንዲ ጋር በተቀራረቡበት ወቅት ጠፉና ሞቶ ተገኙ፣ ስለሚባሉ ልጃገረዶች የሰማችው ክሎፕፈር ቴድበንዲ ላይ ምን አይነት ምልክቶች እንዳየችበት ባይገለጽም ለፖሊስ ጥቆማን ሰጥታ ነበር። የዋሽንግተን ፖሊስ የሴቶቹን ጠላፊ ማደኑን አጧጡፎ በቀጠለበት በዛን ወቅት ከቴድበንዲና ና ከቡናዋ ቮልስዋገን መኪናው ጋር የሚዛመዱ መረጃዎችን የሚሰጡ ምስክሮች ተገኙ። ታዲያ በዚህ መሃል ቴድበንዲ በዩታ የህግ ትምህርት ቤት ያገኘውን የትምህርት ዕድል ተቀብሎ ወደ ሶልት ሌክ ሲቲ ተዛወረ። ቴድ በንዲ በተዛወረበት በሶልት ሌክ ሲቲም ልጃገረዶችን እያደነ በረቀቀው ሁኔታ መግደሉን አጠናክሮ ገፋበት። ወደዛ ከሄደ አጭር በሚባል ጊዜ ውስጥ አራት ታዳጊ ሴት ተማሪዎች ተገድለው አስከሬናቸው ወድቆ ተገኘ። የተዋወቀችው ክሎፕፈር ቴድበንዲ ወደ ሶልት ሌክ ሲቲ እንደተዛወረ ታውቃለች። እናም ወደዛ ከሄደ በኋላ ከዛ ከሚሰሙ የሴቶቹ ግድያዎች ጀርባ ቴድበንዲ ሊኖር እንደሚችል ለሁለተኛ ጊዜ ጥርጣሬዋን ለፖሊስ አሳወቀች። አሁን ወደ ቴድበንዲ የሚጠቁሙ መረጃዎች ቁጥራቸው እየጨመረ ስለመጣ የዋሽንግተን መርማሪዎች ምርመራቸውን ሲያጠናቅቁ የተጠርጣሪዎች ዝርዝር አናት ላይ የቴድበንዲ ስም ታየ። የዋሽንግተን ፖሊሶች ቴድበንዲን በጥርጣሬ ይዘው እስኪጠይቁት ባለው ጊዜ ውስጥ ቤቱ ከሚገኝበት ዩታ ወደ ኮሎራዶ በመጓዝ ተጨማሪ ወጣት ሴቶችን መግደሉን ቀጠለ። ቴድ በንዲ በሶልት ሌክ ሲቲ ሰፈር ውስጥ መኪናውን እያሽከረከረ ባለበት ፖሊሶች አስቆመውት። መኪና ውስጥ ፍተሻ ሲያደርጉ የፊት ጭንብል፣ የእጅ ካቲናና የሚያጠራጥሩ ነገሮችን አገኙ። ከፍታሾቹ የፖሊስ መኮንኖች አንዱ ቴድ በንዲ ቀደም ባሉት ግድያዎች ተጠርጣሪ መሆኑን በማስታወሱ በእለቱ በቁጥጥር ስር እንዲውል ባያደርገውም በክትትል ውስጥ አስገባው። በዚህ ክትትል መሠረትም በኋላም የፖሊስ መኮንኖቹ ባደረጉት ክትትል በቴድ በንዲ መኪና ውስጥ ከዚህ በፊት በጫካ ሞቶ ከተገኙ ሴቶች ፀጉር ጋር ተዛማችነት ያለው ፀጉር አገኙ። የፖሊስ መኮንኖቹ ይህንንም በማስረጃ አስደግፈው ለሚመለከተው ክፍል አስገቡ። መኪና ውስጥ በተገኙ ፀጉሮች ውስጥ በተደረገ ሳይንሳዊ ምርመራ በቴድ በንዲ መወሰድ ሙከራ የተደረገባት አንዲት ሴት ታወቀች። በዚህ መሰረት ቴድ በንዲ ተጠርጥሮ እስር ቤት ገባ። ፖሊሶችም ባገኟቸው መረጃዎች መሰረት በአፈና በወሲባዊ ጥቃቶችና ግድያዎች ወንጀል ክስ ለመመስረት በሂደት ላይ ያሉ ቴድ በንዲ ጠባቂዎችን በማዘናጋት በጊዜያዊነት ከታሰረበት እስር ቤት ከሁለተኛ ፎቅ ላይ በመስኮት በመስለል በዛፎች መሃል ገብቶ ተሰወረ። ከእስር ቤቱ ጥቂት በሩጫ እንደራቀም አንድ የቆመና ያልተዘጋ መኪና አስነስቶ ከነፈ። ነገር ግን ቴድ በንዲ ከእስር ቤቱ ለመራቅ የነዳበት ከፍተኛ ፍጥነት በመንገድ ላይ በፖሊሶች በጥርጣሬ እንዲታይ ያደረገውና፣ ፖሊሶች በሌላ መኪና ተከተሉት። እንደዛም ሆኖ ማምለጥ ቻለ። አምለጦ መሶር የቻለው ግን ለስድስት ቀናት ያህል ብቻ ነበር። እንደገና በቁጥጥር ስር ዋለ። በቴድ በንዲ ላይ እየተደረገ ያለው ምርመራ ቀጥሎ ስድስት ወራትን በእስር ቤት ካሳለፈ በኋላ ለሁለተኛ ጊዜ ከእስር ቤት አመለጠ። ያመለጠበትም መንገድ ልብ ወለድ እንጂ የእውነት አይመስልም ነበር። ቴድ በንዲ የእስር ቤቱን ካርታ አጠና፣ ምግብ በመቀነስና ያለ ቅጥ በመክሳት በየቀኑ በሰረሰራት ቀዳዳ ሾልኮ ወደ አንድ ሲቪል ቢሮ በመግባት ልብሱን ቀይሮ በበሩ ወጥቶ ሄደ። በተለመደው መልኩ አሁንም ያልተቆለፈ አንድ መኪና ሰርቆ ወደ ፍሎሪዳ በረረ። የባህር ዳርቻዋ ፍሎሪዳ ግን ለእንግዳዋ ቴድ በንዲ የምትመች አልሆነችም። ለጊዜው መሰወር ቢችልም ያልጠበቃቸው ፈተናዎች ይገጥሙት ጀመር። የመጀመሪያው በፍሎሪዳ የመኖሪያ መታወቂያ የሚያገኝበት መንገድ ማጣቱ ሲሆን፣ ሁለተኛው በዚህ ምክንያት ስራ መስራት አለመቻሉ ነበር። በፍሎሪዳ ያለ ስራና ባዶ ኪሱን ኑሮውን ለመቋቋም አቃተው። ሲብስበት የገንዘብ ስርቆት ውስጥ ገባ። ሎሪ የሚከብዱ ወንጀሎችን ሲሰራ የቆየው ቴድ በንዲ ገንዘብ ከሰዎች ላይ መስረቅ ቅንጣት ያክል የሚያስፈሩ አልነበረም። በዚህ መልኩ ወደ ፍሎሪዳ ከመጣ በኋላ ከእስር ቤት ካመለጠ ከሁለት ሳምንታት በኋላ በፍሎሪዳ ሴት ዩኒቨርሲቲ ግቢ ውስጥ በድብቅ ሰተት ብሎ ገባ። ከዛም ማርጋሬት በውማንና ሊዛ ሌቪን ወደ ተባሉ ሴት ተማሪዎች ዶርመ በመግባት ሁለቱንም በዱላ ደብድቦ ራሳቸውን ካሳተ በኋላ ሁለቱም ላይ ነውሩን ፈጽሞባቸው በስቶኪንግ ጨርቅ አንቆ ገደላቸው። ይህንን ሲፈጽም የደረሱበት ካቲ ክሌነርና ካረን ቻንድለር የተባሉ ሴት ተማሪዎች ላይ ባደረሱ የድብደባ ጥቃት ሁለቱም የመንጋጋ ስብራትና የጥርስ መውለቅ ጉዳት ደርሶባቸዋል። ቴድ በንዲ ይህንን ሁሉ አድርጎ የፖሊስ እጅ ሳይገባ አሁንም ከፍሎሪዳ ስቴት ዩኒቨርሲቲ ቅጥር ግቢ ውስጥ ወጥቶ ሄደ። ፖሊስ እየፈለገኝ ነው ብሎ የገመተው ቴድበንዲ በሽሽት ላይ ያለ የ12 ዓመቷን ኬምበርሊ ዲያን ሌች የተባለች ታዳጊ ከትምህርት ቤቷ በር ላይ ጠልፏት ሄዶ አስከሬኗ በአንድ እርሻ ዳርቻ ወድቆ ተገኘ። ቴድበንዲ አሁንም ያልተቆለፈ መኪና በማፈላለግ ሰርቆ ገባና እንደገና ፍሎሪዳ ለቆ ለመሄድ መክነፍ ጀመረ። አሁንም ቴድ ቴድበንዲ በፍርሃት በፍጥነት ሲነዳ የነበረውን መኪና የተመለከቱ ፖሊሶች ተከተሉት። አሁን ግን አላመለጣቸውም። አስቆሙትና መኪናው ላይ ፍተሻ ሲያደርጉ ከዚህ በፊት ሞቶ የተገኙ የሶስት ሴቶች መታወቂያዎችን አገኙ። በዚህ መልኩ ቴድ በንዲ በቁጥጥር ስር ዋለ። ይህም ዜና በትላልቆቹ የአሜሪካ የመገናኛ ብዙሃን ሲሰራጭ ለበርካታ አሜሪካውያን ቤተሰቦችና ሴቶች እረፍት ሰጠ። ከዛም የቴድ በንዲን የህግ ጉዳይ እያንዳንዱን የችሎት ቀን በሚያስተላልፉ የመገናኛ ብዙሀን በኩል በሚሊዮን የሚቆጠሩ አሜሪካውያን መጨረሻውን መከታተል ጀመሩ። ቴድ በንዲ በየትኛውም ሟስና ከእስር ቤት እንዳይወጣ አስቀድመው ሰላማዊ ሰልፎችን አደረጉ። የፍርድ ቤት ክርክሩ ቀጠለ። በተደረገው የፍርድ ሂደት ቴድ በንዲ እንዲሟገቱለት የቆሙትን ጠበቆች ምክሩን ላችላ በማለትና ራሱን የመከላከል ኃላፊነት ራሱ እንደሚወስድ ገለጸ። በመጨረሻም በተረጋገጡ ሰላሳ ሴቶች የግድያ ወንጀል ጥፋተኛ ሆነ። ቴድ በንዲ ለፈጸማቸው ወንጀሎች በፍሎሪዳ ራይፎርድ ማረሚያ ቤት የሞት ፍርድ ተበየነበት። ብያኔው ከታወቀ በኋላና የሞት ፍርዱ ተፈጻሚ እስኪሆን ድረስ በሺዎች የሚቆጠሩ አሜሪካውያን በንዲ በሚገኝበት እስር ቤት በር ላይ የተሰባሰቡ የሞት ፍርዱ እስኪፈጸም በንቃት ይከታተሉ ነበር። በመጨረሻም ቴድ በንዲ በኤሌክትሪክ ወንበር ላይ የሞት ቅጣቱ ተፈጻሚ ሆነ። ይህ ሲሆን በሺዎች የሚቆጠሩ ሰዎች የእሱን ሞት ብስራት ለማክበር ከፍርድ ቤቱ ውጭ ተሰብስበው በደስታ እየተቁነጠነጡ ይጠብቁ ነበር። የሞት ፍርዱ ከተፈጸመ በኋላ የቴድ በንዲን አስክሬን ይዛ የወጣችው መኪና ስታልፍ ውጪ ላይ በጉጉት ሲጠብቁ የነበሩት ሰዎች ሁሉ በንዲ ላይመለስ ተሸኘ ሲሉ በጩኸት ደስታቸውን ሲገልጹ ታዩ። የቴድ በንዲ ሰለባ ከሆኑት አንዷ ዴኒስ ናስላንና ቴዮኑትሮስ እንደ ተናገሩት እንደተናገሩት በልጃገረዶች ላይ ባደረገው ነገር ሁሉ የኤሌክትሪክ ወንበሩ ለሱ ትክክለኛ ምላሽ ነበር ብሏል። ቴድ በንዲ ከመሞቱ በፊት ብዙ ግድያዎችን ቢናዘዝም ትክክለኛው የበንዲ ሰለባዎች ቁጥር በውል አልታወቀም። የተወሰኑ ግድያዎችን ቢክድም፣ በሌላ በኩል ደግሞ እሱ እንደፈጸማቸው ያልተገመቱ ግድያዎችንም እኔ ነኝ ሲል ጠቅሷል። በመጨረሻ መርማሪዎቹ ቴድበንዲ ከ30 እስከ 40 የሚደርሱ ሴቶችን እንደገደለ እንዲጠረጥሩ አድርጓቸዋል ይህም በአሜሪካ ታሪክ ውስጥ እጅግ አስፈሪ አዳኝ ገዳይ አድርጎታል ቴድበንዲ የሞት ፍርዱ ከተፈጸመበት በኋላ በጭንቅላቱ አንጎል ላይ ምርምሮችን ለማድረግ ዩኒቨርሲቲዎች ወስደውታል አሁንም እንደ በርካታ ወንጀለኞች ሁሉ ስለ አስገራሚና አሳዛኝ የልጅነት ህይወቱ ከሰፈሩት መረጃዎች ውስጥ ጥቂቶቹን እንመልከት። ቴድ በንዲ ራሱ በአንድ ወቅት እንደተናገረው በጣም ቀዝቃዛ ልብ ያላት እጅግ መጥፎ ሴት የወለደች ነኝ ሲል ተናግሯል። ቴድ በንዲ የተወለደው በቬርሞንት ሲሆን እናቱ ኤልኖር ሉዊስ ኮይል ትባላለች። አባቱ ማን እንደሆነ አይታወቅም። አያቶቹ ልጃቸው ከጋብቻ ውጪ በመውለዷ እያፈሩ ቴድ በንዲን ተንከባክቧ አሳደጉት። አሳዛኙ ነገር ቴድ በንዲ ህይወቱን ሙሉ እናቱ እናቱ እንደሆነች ሳይሆን ታላቅቱ እንደሆነች ነበር የሚያውቀው። እውነተኛ እናትና አባቶቹ እንደሆኑ የሚያውቀው አያቶቹን ነበር። የወላጆቿ አካላዊ ድብደባ የበዛባት እናቱ የአምስት ዓመቱን ቴድ በንዲን ይዛ ከአያቶቹ ቤት ኮበለለች። ከዛም የሆስፒታል ምግብ አዘጋጅ ከሆነው ጆን ባንዴ የተባለ ሰው አገባች። ይሄም ሰው ለእንጀራ ልጁ ቴድ የገዛ ስሙን ባንዲን ጨመረለትና ቴድ በንዲ ተብሎ ተጠራ። ቴድ በንዲ ግን ከፍ እያለ ሲመጣ የእንጀራ አባቱን ጆን በንዲን እየጠላው መጣ። በአንድ እለት ቴድ በንዲ ትምህርት ቤት ለእረፍት ተዘግቶ በነበረበት ወቅት ከእናቱ ጋር ወደ ኢስኮስት ለጉብኝት ሄዱ። በዛም አጋጣሚ እህቱ እንደሆነች ሲነገረው የኖረችው ሴት እናቱ እንደሆነች ድንገት ከሌሎች ሰዎች ጋር ስታወራ አወቀ። ከዚህ በኋላ ያለው የቴድ በንዲ ልጅነት ሕይወት ብዙም የሚታወቅ አይደለም። አንደኛና ሁለተኛ ደረጃ ትምህርት አብረውት የተማሩ ሰዎች እንዳሉት ግን ጨዋታ አዋቂና ቁም ነገረኛ፣ ግን ደግሞ ሴቶችን ከኋላ መከታተል የሚያዘወትር እንደነበር ገልጿል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ እስከምንገናኝ በያላችሁበት